ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ጋ ሁሉ ሰላም፣ ፈጣሪ ተመሰገነው። ዛሬም እንግዲህ ፈጣሪ ፈቅዶ ሌላኛውን ቪዲዮ ይዤ ደሞ እንግዲህ ከች ብያለሁ ማለት ነው። ዛሬ እንግዲህ ከዚህ በፊት ከነገርኳችሁ ስፔስ ነክ ከሆኑ መረጃዎች ለየት ያሉ ደግሞ አንዳንድ መረጃዎችን ደሞ ላካፍላችሁ ነው ይህን ቪዲዮ እየሰራሁት ያለሁት ማለት ነው። እንግዲህ ከዚህ በፊት በተለያየ ስለ ፕላኔቶችም ሊሆን ይችላል፣ ስለ ጨረቃዎችም ሊሆን ይችላል ስለተለያዩ ነገሮች ብቻ በስፔስ ውስጥ ስለሚገኙ የጠፈር አካላት አንዳንድ መረጃዎችን እንዳካፈልኳቸው እንግዲህ ይታወቃል ማለት ነው። ዛሬ ደግሞ ከነዛ ውስጥ ደግሞ ለየት ስለሚሉ ስለሌሎች የጠፈር አካላት ነው ደግሞ መረጃውን ላካፍላችሁ ይህን ቪዲዮ እየሰራሁት ያለሁት ማለት ነው። ዛሬ እንግዲህ የምናየው እንግዲህ ስለ አስትሮይዶች እና እንግዲህ ስለ ኮሜቶች ደግሞ ምንነት እና ልዩነት ደግሞ አንዳንድ መረጃዎችን አካፍላችኋለሁ ማለት ነው። አሁን እንግዲህ የምንገኘው በሚልኪዌይ ጋላክሲ ውጪ በሆነ ስፍራ ላይ እንገኛለን ማለት ነው። ሚልኮይ ጋላክሲን እንግዲህ እንደዚህ ቁልቁል እናያለን ማለት ነው። እንግዲህ ሚልኮይ ጋላክሲ የሚባለው አጠቃላይ እንግዲህ ወደ ሁለት ቢሊየንስ እንግዲህ ከዋክብት ጥርቅም የሆነውን እንግዲህ የአንዱ የጋላክሲ ይሄ ነው ማለት ነው። እንግዲህ በዩኒቨርስ ውስጥ እንግዲህ በብዙ ሺህ የሚቆጠሩ ደግሞ ጋላክሲዎች እንዳሉ ይገምታሉ። ከነዛ ጋላክሲዎች ደግሞ የኛ ስርዓተ ፀሐይ የሚገኝበት። አንዱ ደግሞ የሚልክ ዌይ ጋላክሲ ነው ማለት ነው። እንግዲህ ሚልክ ዌይ ጋላክሲ እንግዲህ ስፓይራል ሼፕ ያለው ጋላክሲ ነው። ስፓይራል ሼፕ ማለት እንግዲህ የሆነ ጥምዝ የሆኑ ሼፖች ያሉት፣ ጥምዝ የሚባሉት እንግዲህ እነዚህ ናቸው ማለት ነው። እዚህ ጋር እንደምታዩት ከዚህ ተነስቶ እንግዲህ ወደዚህ የሚሄድ አንድ የሆነ ጥምዝ ይታያል። ከዚህ ጋር ተነስቶ እንደዚህ የሚሄድ ጥምዝ ይታያል። በመካከላቸው ደግሞ ትናንሽ ትናንሽ ጥምዞች ይገኛሉ ማለት ነው። የእኛ እንግዲህ ስርዓተ ፀሐይ የሚገኘው በእነዚህ በሁለቱ ጥምዞች መካከል ነው የሚገኘው ማለት ነው አንድ ጥምዝ ያለው እዚህ ጋር፣ ሌላ ጥምዝ ያለው እዚህ ጋር ደግሞ ኦሪዮን ስፓርት ተብሎ በሚጠራ አካባቢ ነው ማለት ነው። የእኛ ሥርዓተ ፀሐይ እና ደግሞ እንግዲህ እዚች ጋ እንግዲህ ሰን ወይ ደግሞ ፀሐይ ትታያለች እንግዲህ ወደ ውስጥ እንገባ። ደግሞ ፀሐይ ብቻ ብቻዋን አይደለችም። እንግዲህ በስሯ እንግዲህ በጣም ብዙ የጠፈር አካላትን ይዛ ትገኛለች። በአብረዋት ዙሪያዋን በምህዋር የሚዞሩ ብዙ የጠፈር አካላት ይገኛሉ። ከነዚያ ውስጥ እንግዲህ ወደ ወደ ስምንት የሚሆኑ እንትኖች አሉ። ስምንት የሚሆኑ ፕላኔቶች፣ ወደ አምስት የሚሆኑ ድንክ ፕላኔቶች፣ ወደ 293 የሚቆጠሩ ጨረቃዎች አሉ። ኮሜቶች አሉ። አስትሮይዶች አሉ። እና በሺዎች የሚቆጠሩ በሚሊዮንስ የሚቆጠሩ የሩኪ ማቴሪያል ወይ ደግሞ የድንጋይ ስብርባሪዎች ደግሞ እናገኛለን ማለት ነው እንግዲህ ከነዛ ውስጥ እንግዲህ ደግሞ ዛሬ የምናየው ደግሞ የኮሜትና አስትሮይዶችን የተወሰኑትን እናያለን ማለት ነው። አሁን ጉዞ ወደ ስርዓተ ፀሐይ እንሄዳለን። ምክንያቱም አሁን ያለነው እኛ ከጋላክሲ ውጭ ነን ያለነው። ቀጥታ አሁን ወደ መጀመሪያ ወደ ጋላክሲ እንሄዳለን፣ ከጋላክሲ ወደ ስርዓተ ፀሐያችን እንሄዳለን። ከዛ ውስጥ ከገባን በኋላ ነው እነዚህን ኮሜቶችን አስትሮይዶችን የምናየው ማለት ነው። አሁን ጉዞ ወደ ስርዓተ ፀሐይ፣ እንግዲህ ወደ ስርዓተ ፀሐይ ጉዞ ስናደርግ እንግዲህ በዚህ ሁኔታ እየተጓዝን ነው ማለት ነው። እዚህ ጋር ከዋክብት እንግዲህ እያለፉን እያለፉን እያለፉን ስሜት ቀጥታ እንግዲህ ወዴት እየሄድን ነው? ወደ ስርዓተ ፀሐይ ደረሰ ማለት ነው። ስርዓተ ፀሐይ የሚባለው ከባቢ ባጭሩ ይሄን ይመስላል ማለት ነው። ስለዚህ አሁን የት ደርሰናል? ስርዓተ ፀሐይ ውስጥ ደርሰናል። ስርዓተ ፀሐይ ባጭሩ እንግዲህ እቺ ነች። ስርዓተ ፀሐይ የምንላት እንግዲህ እዚሁ እቺን በነዚህ ክብ ስር ውስጥ የምትካተተዋ ስፍራ ስርዓተ ፀሐይ ወይ ደግሞ ሶላር ሲስተም ምንለው ይሄ ነው ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? መጀመሪያ አስትሮይዶች እናያለን። እዚህ ውስጥ የተወሰኑ አስትሮይዶች አሉ፣ ወደ ሶስት የሚሆኑ አስትሮይዶች አሉ። ከነዛ ውስጥ እንግዲህ አንዱን አስትሮይድ እናይ እና በቀጣይ ደግሞ ሁለት ኮሜቶችን የምናይ ነው የሚሆነው ማለት ነው እንግዲህ ዲሞርፎስ የሚባል እንግዲህ አስትሮይድ እንግዲህ ይሄ ነው የሚባለው እንግዲህ ወደ እይታችን ገብቷል። ይሄ አስትሮይድ እንግዲህ እዚህ ጋር ዲሞርፎስ ይባላል ማለት ነው። እንዲህ አይነት ድንጋይ ነው እንግዲህ ያው እንግዲህ እንደምታዩት ከውጭ ሙሉ በሙሉ ድንጋይ ነው፣ ሮኪ ማቴሪያል ነው። ዋው! በስሩ ደግሞ በአጋጣሚ እንግዲህ አስቤበት አይደለም፣ በአጋጣሚ እንግዲህ ከስሩ ከጀርባው ደግሞ በጣም ትልቅ ግዙፍ አስትሮይድ ይታያል ማለት ነው። እኔ እንግዲህ ይህኛውን ነበር ያየሁት ያኛውን አላየውም ነበረ ማለት ነው። ከጀርባው ይሄ እንደምታዩት በጣም ትልቅ ግዙፍ ሌላ አስትሮይድ አለ ማለት ነው። ምናልባትም ደግሞ ይሄኛው አስትሮይድ ይሄንን ግዙፉን አስትሮይድ እንግዲህ በምህዋር የሚዞረው የራሱ የሆነ ጨረቃው ሊሆን ምክንያቱም ጨረቃዎች ናቸው በሆነ ተፈራካረ ዙሪያ የሚዞሩት ማለት ነው። ሜቢ ደግሞ እንዲህ ስታዩት ልክ ነው፣ ይሄንን ትልቁን ግዙፍ አስትሮይድ የሚዞር ትንሽ አስትሮይድ ሊሆን ይችላል ማለት ነው። እንግዲህ እዚህ ጋር እንደምታዩት በጣም ነው አብረው ጎን ለጎን ሆነው ስታዩ በጣም ነው የሚያምሩት። እንግዲህ እነዚህ በጠፈር ውስጥ የሚገኙ እንግዲህ በጣም ግዙፍ የድንጋይ ድንጋዮች ናቸው ወይ ደግሞ ሮኪ ማቴሪያልስ ነው የሚባሉት ማለት ነው። ሮኪ ማቴሪያልስ ነው የሚባሉት። ሌላው ደግሞ እንግዲህ የምናየው ቤኑ የሚባል ደግሞ ሌላ አስትሮይድ እናያለን ማለት ነው። ኦኬ እንግዲህ ቤኑ የሚባለው ደግሞ አስትሮይድ ደግሞ ይሄን ይመስላል ማለት ነው። እንግዲህ እዚህ ጋር እንደምታዩት እንግዲህ ዋዋዋው እስካሁን ካየኋቸው እንትኖች እንደዚህ አይቼ አላውቅም። በቅርብ ርቀት ድንጋዮቹን አይታችሁ እንደሆነ ከፍተኛ የሆነ የድንጋይ ክምችት ላውላ ላይ አለ። እንደምታዩት በጣም ከፍተኛ የሆነ የድንጋይ ክምችት ነው ላውላ ያለው። ልክ መሬት ላይ ያላቸው እስኪ መስል ነው። እንግዲህ ቅርጹ ይሄን ይመስላል ማለት ነው። ቤኑ የሚባል አስትሮይድ ነው ማለት ነው። በጣም ግዙፍ ነው። በጣም ግዙፍ ነው። ያው ፀሐይ እዚህ ጋር እንግዲህ ፀሐይ ከጀርባው ፀሐይ እዚህ ጋር ከፈለግህ እንግዲህ ፀሐይ እንግዲህ ታያለች ማለት ነው። እንግዲህ ፀሐይነች እንግዲህ መታዘዝ ላይ እያበራች ያለችው ማለት ነው። እንግዲህ ቤሉ አስትሮይድ ይህን ይመስላል ማለት ነው። ጊዜ ስለሌለው ቶሎ ቶሎ እያየን ነው ወደ ሌሎቹ የምንሄደው ማለት ነው። ሌላው ደግሞ ሳይክል ሳይክ የሚባለው ደግሞ አስትሮይድ ደግሞ በሚገኘው ይሄኛው ነው ማለት ነው ሳይክ አስራ ሳይክ አስራ ስድስት ተብሎ ነው የሚጠራው እዚህ ጋር የሚገርማችሁ ነገር በጣም ትልቅ ጉድጓድ አለ የሚገርም ነው በጣም ትልቅ ጉድጓድ ነው ያለው ምናልባት እንግዲህ ሌላ የሆነ ሌላ አስትሮይድ መጥቶ ገጭቶት የተፈጠረ ጉድጓድ ሊሆን ይችላል እዚህ ጋር እንደምታዩት በጣም ትልቅ እዚህ ጋር አንዳንድ አለፍ አለፍ ያሉ ደግሞ ትናንሽ ትናንሽ ጉድጓዶች አሉ እዚህ ጋር እንደምታዩት ጥልቅ የሆኑ ጉድጓዶች አሉ ማለት ነው። አሁን ደግሞ ወደ ኮሜቶች እንሄዳለን ማለት ነው። አሁን ወደ ኮሜቶች እንሄድና አንዳንድ ኮሜቶችን ደግሞ እናያለን። ኮሜቶች ለመሆኑ ከአስትሮይዶች በምንድን ነው የሚለዩት የሚለውን ደግሞ አንዳንድ ነገር ደግሞ እናያለን። ኮሜቶች በእርግጥ ከአስትሮይዶች ጋር ተመሳሳይ ናቸው። ኮሜቶች ግን ምንድን ነው ለየት የሚያደርጋቸው ብለን ስንል በረዶ ናቸው። በአጭሩ ዚያ አይሲ ማቴሪያልስ ነው የሚባሉት ማለት ነው። አስትሮይዶች ሮኪ ማቴሪያልስ ነው የሚባሉት ኮሜቶች ደግሞ አይሲ ናቸው። በቃ ባጭሩ በረዶ ናቸው ማለት ነው። ከበረዶ የተሰሩ ማቴሪያሎች ናቸው። በተረፈ ለሁሉም ግን ድንጋይ ናቸው፣ ግን እዛ እነዚህ ግን ሙሉ በሙሉ በረዶ በረዶ ናቸው፣ አይሲ የሆኑ ማቴሪያሎች ናቸው። ይሄኛው አንዱ ኮሜት ነው ማለት ነው። ሌሎችን ኮሜቶች አሉ፣ እነሱን ቶሎ ለማየት ብዬ ነው እንግዲህ እየፈጣን ያለሁት ማለት ነው። ሀርሊ የሚባለው ደግሞ እንግዲህ ኮሜት ደግሞ ይሄ ነው ማለት ነው። እንግዲህ በአልፎ አልፎ ነው እንግዲህ ወደኛ ምድር አልፎ አልፎ የሚመጡት በጣም ከብዙ ሚሊየንስ ኪሎ ሜትር ተጉዘው ከብዙ ቢሊየንስ ኪሎ ሜትር ተጉዘው ከብዙ አመት በኋላ ነው ማለት ነው ወደኛ ምድር የሚታዩት ማለት ነው በእኛ ምድር በኦርቢት በእኛ ምድር ባለው ከባቢ አየር ዙሪያ ሲያልፉ አልፎ አልፎ ይታያሉ ማለት ነው። ሌላ እንግዲህ የምናየው እንግዲህ ይሄኛው ነው ማለት ነው። ይሄኛው በጣም ለየት ያለኛው ኮሜት ደግሞ ይሄ ነው። እዚህ ጋ እንደምታዩት ከውስጡ የሚወጡ እንትሎች፣ ጋዞች ይታያሉ። አይታችሁ እንደሆነ ከዚህ ቀዳዳ ውስጥ ይወጣሉ። ሆነ አይታወቅም። ወደ ሶስት ሶስት ናቸው፣ ሆነ ወደ አራት ናቸው። አንድ፣ ሁለት፣ ሶስት፣ አራት፣ አምስት ወደ አምስት አውድቅ ነው አራት ናቸው። ወደ አራት የሚኖሩ ከውጭ ሊመጡ ይታያሉ ማለት ነው ሀየር ወይ አየር ወይ ደግሞ የሚቃጠል ነገር ብቻ የሚተን ነገር ይወጣ ምን እንደሆነ አይታወቅም። በጣም ብዙ ነው ቅርጩ አይታችሁት እንደሆነ እንደነት ቀርጽ ያለው ድንጋይ ነው ማለት ነው። ይህ ሌላኛው ኮሜት የሚገርም ኮሜት ነው ማለት ነው። ያለን ደቂቃ አይቼ ልመለስ ደቂቃ በጣም ይገባ ክንኩ ነው ኦኬ ስለዚህ ዛሬ ላካፍላችሁ ያሰብኩት እንግዲህ አስትሮይዶችንና ኮሜቶችን በሚመለከት ላካፍላችሁ ያሰብኩትን መረጃ በዚህ አጠናቅቄያለሁ። በጥሞና በትዕግስት ስላዳመጣችሁ በጣም በጣም አድርጌ አመሰግናለሁ። ባላችሁበት ቦታ ፈጣሪ ያለሆነ ጥበቃና ገዛ ከናተጋሪ እወዳችኋለሁ። ባይ ባይ